እንግዲህ ትሁትዬ እዛ ቤት እነካሊ ቤት ለሰራተኛ ብላ ተገባች ጀምሮ ባባን በጣም ስትንከባከባቸውና እንደዚሁም ደግሞ ተቲና ህይወታቸው እንዲተርፍ ያደረገችው እንደው ስሙ ሆነና ሰራተኛ ትባላለች እንጂ ከልጅም ከልጅም በላይ የሆነ መስዋዕት የከፈለች ነች። ግን ምን ዋጋ አለው ውሎ ያው ሰራተኛስ ከሆናችሁ ባዳ ከሆናችሁ ያው ባዳ ናችሁ። ምንም ጠብ የሚል ነገር የለም። ሰላም ዲና ስትዲ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ ተሆናችሁ ላይክ፣ ሰብስክራይብ፣ ሸር ያደርጋችሁ እንድታበረታቱኝ ለምታበረታቱ ደግሞ አመሰግናለሁ። እንግዲህን አባባን እንደ አባት ያው አባት በሉት። እሷ ልክ እንደ አባቷ እስከሚመስላት ድረስ በጣም ከሞት ብዙ ጊዜ አድናቸው ተንከባክባ ከልጃቸው ከካሊድ ይበልጥ የተተዉት ነች ነፍሳቸውን ድድን እነዚሁም ደግሞ ተቲና ተጨካኟና ካረመኔዋ ህይወታቸውን ተጋፍጣ ያዳነችው እሷ ነበረች። ግን ምን ዋጋለው ያው ባዳ ስትሉት ባዳ ነው። ግን የሚያሳዝነው እስከ ተረቱ በባዳ ቢያፈጡ በጨለማ በጨለማ ቢያፈጡ በባዳ ቢቆጡ ምንም ጠብ የሚል እንደሌለ ሁሉ ዛሬም እንዲዛ ነው። እንግዲህ ከካሊድ ይልቅ ትሁት ዋጋ ከፍላ ነበር። ግን በመጨረሻው ያው ሰራተኛ የምትለው ስም ስላለች ብቻ ካሊብ አትዝናኒም፣ ምን እንደዛ አትኮኝም፣ መቆጣጠር ውስጥ ገባች። ግን የሚያሳዝነው ነገር ሁሉ መስዋዕት የከፈለችው ተቲናም ጋ ብዙ ጊዜ እስከ ህይወቷን ድረስ አሳልፋ እየሰጠቻት ለሱ አባት ነበረ። ይሁንና ይቺ ልጅ ይህን ሁሉ መስዋዕት የከፈለች ከእሱ በላይ አባቱን እንደ አዲስ እንዲኖሩለት ያደረገችው ምስጋናና ና ክብር የሚገባት ልጅ እንጂ የሚያጓጥጣት እንቺ ሰራተኛ ነሽ መውጣት መብት የለሽም ያለኛ ፍቃድ ከማንም ጋር እየወጣች አትሄጅም እያለ አንጓጧታል። እና አባቷ አባቱም ቢሆን አንተ እረፍ፣ እኔ ነኝ የቀጠርኳት፣ አንተ አይደለህም። እሷ ብዙ ከፍላልኛ ነች ቢሉም ግን ልክ እሷ ተከፈለችውና መስዋዕትነት ካደረገችላቸው እኩል ግን ያን ያልት ያደርጉላት አላልየንም። በመጨረሻም እንግዲህ እሷ ወደው ነበር ካሊብን ይሁንና፣ ካሊብን እሷ ስወደው፣ ካሊብ ደግሞ እሷን ያው በሰራተኛ የነበር የሚያያት እና በመጨረሻም ደግሞ የዳኒ እጮኛ ኤደን መጨረሻው ላይ እንግዲህ አግቢው ምናምን ምናምን ስትላት ነበረ። ትሁትዬ ስትላት ግን እሱ የተናገረው ንግግር የመጨረሻ አንጀቷን እንደበጠሰውና ከሱ የነበራትን ፍቅር እንዲጠፋላት አደረገው። አሁን እንግዲህ ካሊብ እሷን እንደሰራተኛ እሱ እንዳሰሪ በመሆን መውጣትም መግባት ያለኛ ፍቃድ ፈጽሞ አትችም። በፈለግሽና በአሰብሽ ሰዓት መውጣት ሳይሆን የእኔን እና የአባቴን ፍቃድ ማግኘት አለብሽ ሲላት ትሁት እየዝጋ እንግዲህ፣ እኔ ክብር ያለች ሴት ነኝ። ስለዚህ ማንም እንዲያዘኝ፣ ማንም እንዲቆጣኝ አልፈልግም። በክብር ስራዬን እየሰራሁ ነው በማለት መልስ ስትሰጠዋለች። አባዬ አንተ ነህ እኮ እንደዚህ ፊት የሰጣሃት እንደዚህ እንድትቀብጥ የሚያረካት አንተ ነህ አለው። እንግዲህ ያን ሁሉ ነገር የሰራች ያን ሁሉ መሥዋዕት የከፈለች አባዬ እንድለው ያደረገችው እሱ አድርጎ እሱ ከሚስቱ ጋር ተጋፍጦ አልነበረም? እንግዲህ ግን ውሎ ውሎ ያው ምንም ዋጋ የለውም። ሰራተኛ ሆናችሁ ምንም መልካም ነገር ብትሰሩ፣ ምንም ደግ ነገር ብትሰሩ በመጨረሻ ግን የሰው ቤት እስካላችሁ ድረስ ያው በሰራተኛ ስማችሁ ነው የምትሆኑት። ምንም በቃ እና አሁን ይሄ ነገር እንግዲህ በሁላችንም ላይ ነው ያለው። እንግዲህ እሷም ስትወዳቸውና ብዙ መስዋዕት ከፍላላቸው ነበረ። በመጨረሻ ግን ካሊብ አስቀየማትና ሻንጣዋን አንስታ መሄድን ነበር የመረጠችው እና አሁንም ካሊብ ወይ ተናግሮ አይወጣለት ወይ ደግሞ በቃ ሁሉ ነገር ነው። አሁን ካሊ ሁሉ ነገር ነው የሚያስጠላበት፣ አስጠልቶበታል። ምንም በቃ እና እንግዲህ በዚህ የተናደደችውና እየተበሳጫጨችው ከዚህ በኋላ እዚህ ቤት አልቆይም በማለት እንግዲህ ትሁትዬ ሻንጧን ይዛ ትወጣለች። የወደ ልኬጅ ነው እያናገርኩሽ አይደለም ወይ? ምንድን ነው የምትለኝ? እያናገርኩሽ አይደለም እንዴ? ይላታል። ይሄን ሲላት እንግዲህ ምንድን ነው የምፈልገው? ይሄን አልነበረም ይሄው ቤትን እኮ ለቅቄልህ እየሄድኩ ነው። በቃ ቤትን ለቅቄልህ እየሄድኩ ነው ስትለው፣ በቃ ቤትን ለቅቄልህ እየሄድኩ ነው፣ ግን እስከ ዛሬ ስኖር ያስቀየምኩ ነገር ምናምን ታለ እርሳው ትለዋለች። በቃ ይሄንን ብቻ ነው የምትይኝ ሌላ? አትይኝም በቃ ሌላ ምንም አትይኝ ይላል እንግዲህ ካሊ። አይ ይሄን ሆነው እንደምትይ በቃ አባየን ጥለሽ ውልከጅ ነው። እሷ እንግዲህ እኛ ሰራተኞች በየትኛውም ቦታ በየትኛውም ቦታ ላይ እኛ ሰራተኛ ሆነን ማግባትም ሆነ ላይፍ የሚባለው ነገር ፈጽሞ የለም። ጥሩና አሳቢ ለእነሱ አጋዥ ከሆን ለእነሱ ዘላለም ለእነሱ ብቻ ሳይሆን እነሱ ለወለዷቸው ልጆችም አገልጋይ ብንሆን ደስተኛ ናቸው። አሁን እሱ እንግዲህ ይችል ላይፏን ትኑር፣ አግብታ ህይወቷን ትመራለች። ሴት ልጅ ነች። በቃ የራሷ የሆነ ሕይወት አላት ማለት የለም። ምን አለ አሁንም አሁን አባይን ጥለሽው ልከጅ ነው ተሱ አባት ካ እንግዲህ እሷ ማርጀት አለባት። የሆነ ነገር ስታጠፋ ደግሞ አንቺ ምን አገባ፣ አንቺ ምንድን ነው ያለ እኛ ፈቃድ፣ እኔ እኛን አስፈቅድሽ ነው የምተነፍሽ ያለ ካሊብ፣ አባይን ትተሽው ልከጅ ነው ወይ ይላታል። አሁን እኮ አባይ ደህና ነው። በቃ ከአሁን በኋላ አባይ ድኗል፣ ምንም ችግር የለብ ድኗል። እስከ ዛሬ ግን በፊት የሚፈልገኝና በማስፈልገው ሰዓት ከጎኑ ነበርኩኝ። አሁን ግን አባዬ ድኗል። በቃ አሁን ማንንም ምንም አያስፈልገውም። አሁን አባዬ ለራሱ ይሆናል። ከዚህ በኋላ ያሁኑ ያንተ ኃላፊነት እንጂ የኔ ኃላፊነት አይደለም ስለዚህ እኔ አይደለሁም ከዚህ በኋላ ያንተ ኃላፊነት። እንግዲን እባክሽ ተረጋጊና አንዴ እናውራ ይላታል። ባክሽ አንዴ ተረጋጊና እንዴት እናውራ። ማውራት አልፈልግም ትላለች እሷ። ምክንያቱም ሆዱ ቆርጧል፣ ሆዱ አቆርጧል ይሄ የወደደና ያፈቀረ ሰው አንድ ታስቀየሙት፣ ከባድ ነው፣ አይመለስም። የውሻሸትና ዝም ብሎ የሆነ ግን ብታስቀይሙትም ወዲያው ሊመለስ ይችላል። የትሁትዬም ለከፈለችው መሥዋዕትነት ያደረገችው የተሳፈጠችው ተትሁት ጋር ይቅርታ ተቲናጋ እንግዲህ ያን ያህል ተሳፍጣ ነች ይች ልጅ። ምንድን ነው አንቺ እኮ ሰራተኛ ነሽ አንቺ እኮ ገረድ ነሽ እያለቻት ያን ያህል ተሳፍጣለች። ለዛ ለተሳፈጠችበት ቦታዋ ግን ቦታሽ አንቺ ሰራተኛ ነሽ ነው ያለካሌ። በቃ እኔ ይልቅ መሄድ አለብኝ መሄድ አለብኝ ትለዋለች ካሊብ እኔ መሄድ አለብኝ ትኬት ቆርጫለሁ የትም አትሄጅ በቃ በግድ በግድ በሱ ፈቃድ እሱ አልፈቀደላት አትሄጅም እንደማለት የትም አትሄጅ የትም መሄድ አለብኝ እኔ በቃ ካሊብ መሄድ አለብኝ ትለዋለች አይ መሄድ አትችም መሄድ አትችም መሄድም ካለብሽ በስነ ስርዓቱ ተሰናብተሽን ነው እንጂ እንደዚህ ዝም ብለሽ መሄድ አትችይም ብሎ እንደኖረ ሰው ዝም ብለሽ አትወጪም በ በቃ ተሰናብተሽን ነው የምትከጁ በደንብ እኔ ተሰናበትኩም አልተሰናበትኩም ያው ለእኔ እንደገባሁት መውጣት ነው ምንም ለውጥ አይኖረኝም በቃ መውጣት ነው ገብቻለሁ መውጣት ነው ምንም ለውጥ አይኖረኝም ትለዋለች ቆይ ምንድን ነው እንደዚህ የቀየረሽ? ምንድን ነው የቀየረሽ? ባክ ጊዜ የለኝም እባክሽ። ሁለት ደቂቃ በአባባ ሞት ቁጭ ብለን ቤት እናውራ። ሁለት ደቂቃ ባክሽ በቃ እባክሽ። እንግድን ካሊብ ካሊብ ይወዳታል ግን ደፍሮ መናገር አልቻለም። ወይ ይወዳታል ግን ወይ ቢናገሩ መልካም ነው። እሷም እንግድን ተወደው ነበር፣ ግን ችግሩ ይች ኤደን መታ ከዚህ በፊት ጥሩ ባል ይሆንሻል፣ ንገሪው አፍቀረሽ ተሆነ ምናምን አለቻት። ለማረ ዝም በይ አለቻት። ካወጣጣቻ በኋላ እንግዲህ ኤደን ደግሞ ራሱ ፈለገችው። በዚህ እንግዲህ ተበሳጮች፣ በቃ ተናደደች፣ ተስፋ ቆረጠች። ትንሽ የነበራትን ተስፋ ያስቆረጠቻቻት። ዘብሬ ደግሞ ኤደንና ይበጣግን ካሌብ በአባዬ ሞት ሲላት በአባዬ ሞት ስላላት ወደ ቤት ትገባለች፣ ትቆማለች። አባባን ቁጭ ብለው ይመለከታሉ። እዚህ ድረስ መጥቶ ያለ መቀመጥ ምንድን ነው ይላታል ካሊብ። እኔ እኮ እዚህ ድረስ የመጣሁት በአባቴ ሞት ስላልከኝ እንጂ ቁጭ ልል አይደለም። እኔ እዚህ ድረስ የመጣሁት በአባባ ሞት ስትለይ ብቻ ነው የመጣሁት እንጂ እኔ እዚህ ቁጭ ልል አይደለም የመጣሁት፣ ካሊብ ትለዋል ካሊብ እንግዲህን አባዬ ዝም ነው እንደምትላት እንደዚህ ትክትኬድ ዝም ነው የምትላት ሲላቸው ምን ላርግ ልጄ፣ ብዙ ለመንኳት። ብዙ እኮ ለመለ። እሷ ግን ባዳ መሆኗን ጥላ ይልክድ ነገረችኝ። ባዳ መሆኗን ነገረች። ባዬ ለምንድን ነው እንደዚህ የምትለኝ ትላለች። ላየአምላክ የክፋ ብኮኝ ኖሮ እንደዚህ እየለመንኩሽ ጥለሽኝ አትሄጂም ነበር። አሁን ጥፋቱን የእሷ አረጉት። በቃ ወረዲ፣ ጥፋቱን የእሷ አደረጉት። ግን ጥፋቱ የካሊም ነው። ይች ልጅ ምን ይፈረድባታል? በቃ ጥፋቱ ሙሉ በሙሉ ወደ ሷ አባቱም ወደ ሷ ነው ያላከቁት እኔ እንደዚህ ስለምንሽ ልጄ ብኮኝ ኖሮ እኮ ጥለሽኝ አትሄጂም ነበር አዎ እንደዚህ ስለምንሽ ልጄ ብኮኝ ኖሮ ጥለሽኝ አትሄጂም ነበር መወለድ ቋንቋ ነው የምትለኝ አባዬ አንታ አልነበርክም እንዴ እንዴ መወለድ ቋንቋ ነው የምትለኝ አንታ አልነበርክም ትሁት አሁንማ መወለድ እኮ ቋንቋ ነበር ግን እኮ ቋንቋችንን አሁን ረግጠሹ ሄድሽ። በቃ ቋንቋችንን ረግጠሹ ሄድሽ። እስካሁን እስከ ማቀው መወለድ ቋንቋ ነበረ፣ ግን ረግጠሹ ሄድሽ። ይሏል ይ ይቅርት አርግልኝ ትላለች ካሊብ። እንግድን ትሁት ቅድሚያ አንቺ ይቅርት አርጊልኝ፣ ቅድሚያ አንቺ ይቅርታ አድርጊልኝ ትሁት። እውነቱን ነው። በልብሽ ቂም ቋጥረሽ ሌላውን ይቅርታ ብጠይቂ ምን ዋጋ አለው? መጀመሪያ አንቺ ይቅርታ አድርጊ፣ ከዛ ደግሞ እኔ ይቅርታ አድርግልሻለሁ ግን በልብሽ ቂም ቋጥረሽ እንዴት ይቅርታ አደርግልሻለሁ? እንዴት ይቅርታ አደርግልሻለሁ? እኔ እንዲዛ አላሰብኩም። በቃ እኔ እንዲዛ አላሰብኩም። እሺ በቃ ለማንኛውም፣ እሺ በቃ ካሌት እኔ እንደዚያ አስቤ አልነበረም። አላሰብኩምም፣ አላሰብኩም በቃ። እሺ ይቅርታ አድርጌላለሁ። አመሰግናለሁ። ስለዚህ አለ ካሌብ። እንግዲህ ስለዚህ ይቅርታ ታደረግሽ፣ ቦርሳሽን አስቀምጪው ይላታል። ትሁትዬ ደግሞ ይቅርታ አደረግኩ ማለት እኮ መሄድን ተውኩት፣ ከመሄድ ከመንገድ ቀረሁ ሰረስኩት ማለት አይደለም በቃ ይቅርታ አደረግኩ ለማለት መሄድን አቆምኩ ተመሄደ ሰረስኩ ማለት አይደለም። አባባም ምንግድን ተዝ ቀበላሉና ዛሬ ይቅርታይን ረግኩሽ ይቅርታይን ረግጠሽ ብትሄጂ ከልቤ ነው ማዘንብሽ በቃ ከልቤ ነው ማዘ ዛሬ ረግጠሽ ብከጅ ዛሬ ዝም ብለሽኝ ከሄድሽ ከልቤ ነው ማዘንብሽ በቃ ከልቤ ነው ማዘንብሽ። ሞት እንኳን ቢሉሽ እንድመጪ አልፈልግም። ብሞት እንኳን መተሽ ቀብሬ ላይ እንድትቆሚም ሆነ አባዬ ብለሽ እንድታለቅሽ፣ እንድታዝኒ አልፈቅድልሽም አሏት እንግዲህ አሁን ያውን ሰንጣራ እንጨት ውስጥ ነው የገባችሁ፣ ግን ወጣም ወረደም የሆነ ነገር ስታጠፋ ሰራተኝነቷን አውቃት ነግረዋታል። ስለዚህ ትሁት እየጨከን ብላ ትታ መሄድ ብቻ አማራጫ። ምክንያቱም የራሷ የሚባል ህይወት አለ። እንግዲህ አባዬ ለምንድን ነው ክፉ ክፉን ብቻ የምታስበው? እንደ አባዬ ለምንድን ነው ክፉ ክፉን ብቻ የምታስበው ትላለህ እንግዲህ የትሁትን አንጀት ለመብላት ልጄ ሞቴን ትፈልጊያለሽ እንደ እንዴ ልጅ ሞቴን ትፈልጊያለሽ እንዴ? ትሁትዬ እኮ ልሂድ ብላ አላሰበችም ነበር። ለዚሁ ሁሉ ነገር ያበቃት አንጀቷን ያሳረረው አንጀቷን የጠበሰው የሳቸው ልጅ ነው። ልጄ ሞቴን ትፈልጊያለሽ ወይ እ ልጄ ሞቴን ትፈልጊያለሽ ወይ ይሏታል እንግዲህ። አገባ ያጣ ማለት የባጡና ወርድ ብላይ በበቷን ጣለች እንደሚለው የአገሯ ሰው የካሊብ ሚስት ቲና ብዙ ነገር ተመኝታ ብዙ ነገር አቅዳ ሁሉም ነገሯ በክፋትና በሴራ ስለነበረ ሁሉም ነገር አመድ የሆነባት ሴት መሆኗን ጠንቅቀን እናውቃለን። ወደ ካሊብ ጋር የገባችው ካሊብን አፍቅራ ለካሊብን የወደፊት ባሏ የልጆቹ አባት አድርጋ ለመኖር አልነበረም። እንዳለመታደል ሆኖ ሁሉን ነገር አሳልፎ ሰጥቷት ሁሉን ነገር ሞልቶ ምንም ነገር ሳይላት ሰራተኛ ቀጥሮ እመቤት ሆነች ሆነሽ ተቀመጭ ብሏል። ነበረ ምን ይላል የሀገራችን ሰው የአህያ ስጋ አልጋ ላይ ሲሉ ትእምድር አለ ይባላል። እንግዲህ ከአህያ ስጋ ጮማ የሆነ ነገር የለም፣ ባይዘ አሁን ላይ እየተበላ ነው ይመስለኛል። ግን ምን ተረቱ የድሮዎቹ፣ ያው ስለማይሞከር ስለማይታሰብ የአህያ ስጋ አልጋ ላይ ሲሉ ትእምድር ይላሉ። ምን ለማለት ነው ቲና እንግድን ብዙ ነገር ይሄ ሁሉ ነገር የአባባ ንብረት ካሊብ ሰራተኛ ቀጥሮላት እመቤት ሆና መኖር ባሏ፣ የወደፊት ልጆቿን እየወለደች እመቤት ሆና መቀመጥ ትችል ነበር። ግን እንዳለመታደል ሆኖ ካሊብን በገንዘቡን፣ ወደደች ሌላ አፈቀረች። አሁን እዚ ጋ ሁሉንም አጣች፣ በቃ አጣች። የድፍራቷና የክፋቷ በተለይ ደግሞ ለሷ ለሰው የቆፈረችውን ጉድጓድ ለሰው ያሰበችውን ድህነት ዞሮ ዞሮ ራሷ ላይ መቶ ጥምጥም አለባት እና ያልበቃት ብሎ አሁን እንግዲህ በነፍሷ ላይ ነው በነፍሷ ላይ ያዣበበባት ነው። ብዙ ነገሩን ታጣች። በኋላ ነገሮች ብሽሽት ሲሉባት የመጨረሻ ብላ ያሰበችው ቅዷ አባባን ማሳገት ነበረ። አባባን አሳግታ ብር መቀበል ወይንም ደግሞ ንብረታቸውን የጋራ መካፈል በመጨረሻ ደግሞ ወይንም መግደል ነበረ። ግን ይሁንና ሆድ ነገሮች ሁሉ ሳይሳኩላት የቀረችው ቲና በመጨረሻ አሁን ላይ አባባንም ትሁትዬ እድሜ ለትሁት ትሁት አስወጣችኋለች። አሁን ላይ ቴና ያ የሰማይ ሲባር የሚያህል ሰውዬ ብሬን ታመጫለሽ እያለ እንደ ጥላዬ የዞራት ነው። አሁን ላይ ቴና የጦስ ዞሮ ሆናለች። ከአባባም ተባራለች። ተካሊድ ከካ ይቅርታ ከካሊድ ውስጥም ወጣለች። ከዛጋ አንድ ሚሊዮን ብር አንጪ ይላታል። አንድ ሚሊዮን ብር አይደለም አንድ ቀይላትም ትናንትና አብሯት የነበረው ዳኒ ዛሬ ከጎኗ የለም። ማነው ዛሬ ከጎኗ ያለው ካላችሁ ሞት ብቻ ነው ከጎኗ እያንዣበበባት ያለው እና በሄደችበት ሁሉ እንደ ጥላ እየተከተለ ምንድን ነው አንተ የምትከተለኝ? ትለዋለች። በቃ እኔ እኮ ጥላ ነኝ፣ አልፋታሽም። ብሬን እስካላመጣሽ ድረሽ ያልሻትን ብር ጠብ እስካላደረግሽልኝ ድረስ አልፋታሽም ይላታል። ብዙ ብር እኮ ነው። አንድ ሚሊዮን ብር እኔ ቴዝ ነው የማመጣው? አንድ ሚሊዮን ብር ቴዝ ነው የማመጣው? እኔ እኮ የለኝም፣ በቃ የለኝም። ነገሩ ተበላሸ። ከእሱ ተቀብዬ ስጥሃለሁ። እንግዲህ ለእሱ አንድ ሚሊዮን ብር ልከፍል ነው። ይችል ይችልድ እንግዲ አስባችሁታል። አንድ ሚሊዮን ብር ከእሱ ተቀብዬ ስጥሃለሁ ብዬ ነበር፣ ግን ምንም አላገኘውም። ወይ ቀንስልኝ ትለዋለች። የፈለገው ነቢገር ቢሆን አልቀንስልሽም። እሷ እንኳን አንድ ሚሊዮን አይደለም አንድ ብር የሌላ ሴት ነው አሁን ላይ ጥገኛ ሆና ነው የምንኖረው ወረዳ አባባ ጨከን ብለው ካባረሯት ሜዳ ላይ ነው የምትወርቅ። አንድ ሚሊዮን ብር ብዙ ነው ስትለው፣ አይ ከተበደልኩት በደል አይበዛም። አንቺ የበደልሽኝ፣ አስደፍረሽኛል። ማንም ሰው ያለሁበትን እንዳያግስልሽ አሳውቀሽ ያገትኩትን ሰው አስወስደሽብኛል። ስለዚህ ገንዘቡ እንዲታመጪ ሃያ አራት ሰዓት ሰጥችሻለሁ። በቃ 24 ሰዓት ሰትቻለሁ፣ ይላታል ተቆይቴ ለአንጣ በ24 ሰዓት ውስጥ አንድ ሚሊዮን ብር የት ነው የማመጣው? የት ነው የማመጣው? አንድ ሚሊዮን ብር የት ነው በ24 ሰዓት ውስጥ የማመጣው? ቀጠላ አይደላል ቀኔ እሱንን አያሳስበኝም። እሺ ቆይ የት ነው ማመጥ ማመጥ የማመጣው? እሱንን አያሳስበኝም አለ። በቃ እሱ እኔን አይመለከተኝም፣ እኔ ብቻ ብሩ መምጣቱ ነው ብሬን ስጠቅ ማንጣት ብቻ ነው ሁኔቴት ማንጩ ተሰማይ ማርግፊው ተምድር ማፈንቅው አይመለከተኝም። እኔን የሚመለከተኝ ነገር የለም። እኔን የሚያሳስበኝ እያንዳንዷ የላብና የደሜ ዋጋ ነች። የስራ ዋጋ የደሜ ዋጋ ነች፣ አይደለም በቃ እየተረዳኸኝ እኮ አይደለም። ሀያ አራት ሰዓት በሀያ አራት ሰዓት፣ የትማም ጩቴ የትማ አይመለከተኝም። በሀያ አራት ሰዓት ብቻ ቆጥረሻር አንድ ሚሊዮን ብር እጅ ላይ ታመጫለች። በሀያ አራት ሰዓት፣ ሀያ አራት ሰዓት ብቻ ነው የተሰጣት። እንግዲህን ትሁትዬ ወደ ኩሽናዋ ተመልሳ ስልኳን እያየች ነበር። ዳኒ እየመጣ ትሁት ውሃ ትሰጭኛለሽ ይላታል። አዎ እንካ ትለዋለች። ድጋሚ እዚህ ቤት ተመልሰሽ በማየቴ ደስ ብሎኛል ይላታል። አመሰግናለሁ፣ ግን ይሄ ቤት ተመልሶ የሚያመጣ የፍቅር አለው ልበል ይላታት። ግን ቤቱ ሳይሆን የፍቅር ኃይል ያለው በፍቅር የሚስብህ ቤቱ ሳይሆን ቤቱ ይሄ ቤቱ ግን ይሆን የሚስብሽ ፍቅር አይደለ ትይላታል። ልክ ነህ፣ ግን ቤቱ ሳይሆን የሚስቤ ፍቅር አባዬ ነው። የሚስብህ ፍቅሩ አባዬ ነው እንጂ ቤቱ አይደለም። እሱማ አዎ፣ ልክ ነሽ። ሁሉም ሰው ከዚህ ቤት አኩርፎ ሊወጣ ይልና እንደገና አባዬ ፍቅር ይመልሳል በቃ እሱ ልክ ነሱ። እንግዲህ ይሄን እያወሩ እየሰጠችውን ውሃ ሳይጠጣው፣ በአገራችን ላይ ውሃ ልድገመ አይባልም። እና የሰጠችው በብርጭቆ ውሃ በእጁ ላይ ነው፣ አልተጠጣም። እና ልርገመ አለችው፣ እንዲ አመሰግናለሁ። ይሄንን ሳልጠጣው፣ አልጠጣሁትም እኮ ጨራሽም እኮ ትላለች ይላታል። እንግዲህ እና ቴናየ ቅርታ ቴናየ ግራ ገብቷል። ሰማይ ተደፍቶባታል። አሁን በአሁኑ ሰዓት ምድር ተሰንጥቃ ብትወጣ ደስተኛ ነች። ሲጨንቃትና ትና ሲጠባ ትልቅ ቆንጅዬ ልብስ ለብሳ አባባ ሳሎን ነበሩ መጣችና ቁጫ አለች አባዬ አንድ ነገር ላማክርህ እፈልጋለሁ ትላችኋለች እኔ ካንቺ ጋ የምማከረውም የምታገኙም ከኔ አንዳችም ነገር የለም ምንም ነገር የለም ከኔ ጋ አባዬ እንዴት ተከፋህብኝ አቃለሁ እንዲያዘንክብኝም አቃለሁ ግን በከፋኝና በጨነቀኝ ጊዜ ማንም ሰው የለኝ እንዳንተ ትላቸኋቸው። አማከረውም ሰው የለኝም። እናም አንተ ማማከር ነው የፈለግኩት። ለምን አተይኝም አሏት እሳቸው። ለምን አተይኝም አትፈራ አታፍር። ፍጥጥ ያለች ስግጥ ያለች ቲና ዋጋ አባዬ ይቅር በለኝ፣ እሺ በለኝ። በጥፋ ጥፋት ተጸጽቻለሁ በቃ ባጠፋሁት ነገር ሁሉ ተጸጽቻለሁ ትላቸዋለች አረ እንደዚያ ነው እንዴ ተጸጽተሻል እሺ በለኝ አባዬ ምንም ቢሆን ባጠፋሁት ጥፋቴ ታጥቻለሁ ተቀጥቻለሁ አረ እንደዚያ ነው እንዴ እንደዚያ ነው እንደ ያሉ እኔ ይሄን ከባድ ነገር ይዤ ይሄን ከባድ ነገር ይዤ የቀረብኩት ይቅርታ ልብ ስላለህ ነው አባዬ ስላለሁ ምንድን ነው ነገሩ እስቲ ንገሪ ልስማሽ። ላተ እንግዲህ ብር ስጠይ ልት ነው እሳቸውን ላገተህ ብር አንጣ ብር አንጣ ልትላቸው ነው። አንድ መጥፎ ጊዜ ላይ እየተቀረብኩት ሰው ነበረ አይገርምም። አሁን አንድ ሚሊየን ብር ስጠይ ልትላቸው ነው። እንዴት አድርጎ ነው የሚሰጧት? አንድ ሚሊየን ብር ይፈልጋል፣ ካልሰጠው ደግሞ ይገለኛል። ጥሩ ነ ስጩ ስጩ እ ያገተህ እሱ ነው፣ እኔንም ያግተኛል፣ ይገለኛል፣ አይራራም። ለአንተ አራራ ለእኔ አይራራም። ያራረው እሱ አይደለም አንቺ ነሽ። ቆሻሻ ክፉ መናጤ አንቺ ነሽ አሏል። በቃ ባለግ እንዳልነገሩት አያቅም ነው። ውድና የተከበራችሁ አድማጭ ተመልካቾች ፕሊዝ ላይክ ሰብስክራይብ ሼር እያደረጋችሁ እንድታበረታቱኝ፣ ለምታበረታቱኝ አመሰግናለሁ።